አንድ ሰው ይመጣል። እኔ ቦታ ላይ እያስተናገድኩ ባለበት ቦታ መጣና ታዘዝኩት። በጣም ትልቅ ነው ቁመቱ ረጅም ምናምን ነው እና ከእኔ ጋር ብትሄጅ እስ ምናምን አለኝ። ብር ከከፈልከኝ እሄዳለሁ። እና እሱማ ታዲያ ያለ ብር እንዴት ትሄጃለሽ? ለስራ ብለሽ አይደል እንደ ቆምሽው የመጣሽበትን እኮ አውቃለሁ ምናምን አለ። እሺ ብዬ ብዙም መጠጥ አልጠጣም አንድ ሁለት ቢራ ምናምን ነው የጠጣው ብር ስለ ብር አውጥቶ ሰጠኝ። መውጫ ቆረጥኩኝ። የት ነው ክላስ የያዝገው ስለው ነገረኝ። የያዘበትን ቦታ አድሬበት ባላቅም በስም ስለማውቀው ሌሎች ጓደኞች የሚሄደው ያድሩበታል ያንን ሆቴል ና ከወጣም በኋላ አይ ትንሽ መጠጣት ትፈልጋሉ አለ። እሺ ብዬ ሄድን። እየቀላቀለም መጠጣት ጀመረዘ። መሽቷል እኮ እንሂድ አልኩት። ወጣን። ትንሽ ይልፍ ብሎ ደግሞ አንድ ቤት ገባን። አሁንም እዚያም ገብቶ ደግሞ ሌላ ነገር ነው የሚጠጣው፣ አልኮል ከዛ ሰውነቱ ሲያወራ እራሱ ንግግሩ ተቀየረብኝ። አፉ ተሳሰረ፣ እየጠጣ ሲመጣ ለምንድን ነው በቃ ፈራሁት፣ መፍራት ጀመርኩ። እንደ መብቴ ነው አለ፣ መጠጣት መብቴ ነው፣ አንቺ ካልጠጣሽ የራስሽ ጉዳይ፣ መጠጣ መጠጣት እፈልጋለሁ፣ ልዝናና ነው ይሽሽ የመጣሁት አለኝ። ከሰከረ ራሱን አያቅም እና አግባብ ያልሆነ ነገር ሊደረግ ነው፣ እኔ ላይ ነው ችግር የሚፈጠረው። ብሩን እንዳልመለስ ብሩን አስቀምጬ ነው የወጣሁት። ብር ይዞ መሄድ አይቻልም። ከዛ ከወጣም በኋላ ወደ ሶስት ቤት ገባ። ሶስት ቤትም የተለያየ መጠጥ ነው የጠጣው። በግድ እንዲህ እየተንገዳገድ ሄድን። ቋንቋኳ ከፈተለት። ሌሊት ሆኗል። ከዛ ኮንዶም ስጠኝ አለሁ። እኔም ይዤ ኮንዶም ግን ኮንዶም ስጠኝ አለሁ። ከዛ ኮንዶም ገዛ የሚዛ የራሱ ጉዳይ ብዬ ዝም አልኩ። የያዝኩትን ኮንዶም እንዳያዝኩኝ ዝም አልኩኝ። ዋናው ነገር እንኳን ኮንዶም ገዛ ብዬ ገባን። ልክ እንደ ገባን ይሁን በቃ ተቀያየረ፣ ይሳደባል፣ ሊመታኝ ሁሉ እናንተ ሴቶች፣ አንቺ እኮ እንደዚህ ነሽ። ከዛ ፈራሁተ ነኝ። እኔም አብሬ እንዳልሳደብ፣ መልስ እንዳልሰጠው ይመታኛል። እንዲህ ገፍትሬ እንኳን መውጣት አልችልም። የሚያስፈራ ነው ሰውነቱ እና ግዙፍ ነው። እየሰደበኝ፣ ምንም እያለኝ ዝም አልኩት። ከዛ በኋላ በግድ በግድ ታግሎ ኮንዶሙን አረገ። ልክ ሴክስ እያደረግን እያለ እኔ በቃ በጣም አስቸገረኝ። እንዲህ ልቤ ላይ ላይ ወጥቶ በቃ አስጨንቆኝ፣ አላፍኖኝ፣ ሊገለኝ እኔ ትንፋሽን ጸጠን ያደረገኝ እና መነጋገር አልቻልኩም። እሱ ስለሰከረ ምንም የኔ መጨነቅ፣ የኔ ትንፋሽ የማጠሩ ምናምን አልተሰሙም። ሳክሯል፣ አያውቀውም። ሊገለኝ ነው ያሰበው ልሞት እያልኩ ነው። እኔ በቃ ትንፋሽ መውጣት አቅቶታል። ትንፋሽ ላይ ላይ ተጭኖኛል። ብልታገል ብዬ የግድን ስገፈትረ ወደቀልኝ፣ ከላይ ላይ ወደ አልጋው ግልብጥ አላለኝ። ሳይው የለም ኮንዶም። በጣም ደነገጥኩኝና፣ የራሰሽ ጉዳይ። ሳክሮ እየተሟዘዘ ይሳደባል። የማይሰድበኝ ስድብ የለም። ሱሪ ብቻ ነው ያውልኩ። ሱሪ ለብሽ ሮጭ፣ ወጥበት ከዛ እኔ በቃ ተማሪ ምናምን ጮኬ ለጥበቃው ነገርኩት። አንደኛ እሱ ሰክሯል እያስቸገረኝ ነው፣ ሁለተኛ ነገር ደግሞ ኮንዶም መጀመሪያ አድርጓል። በጥሶብኝ ነው ወይ እንዴት እንዳወልቀው አላውቅም፣ ግን ኮንዶሙ የለም። ስለው በፖሊስ አስጠቂው፣ አስጠቂው አለ አገኘሻለሁ፣ ደግሞ የምትሰሪበትን ያለው እዛ ገልሻለሁ፣ መጥቼ እንገናኛለን፣ አቀሻለሁ ደግሞ ማላቀሽ መሰለሽ እያለ ይሳደባሉ። እሱ ታኝቶ ማለት ነው በቃ መሄድ እፈልጋለሁ ክፈትልኝ። እኔ ከያዘኝ ይገለኛል ከዚህ በኋላ አልኩት። ከዛ ሮጬ ብቻ ወጣው። እንዴት አድርጌ ነው የምደርሰው? ድሙ በጣም ያስፈራል ሰፈሩ። በዚህ ለሊት የሚያጋጥመኝ ነገር ምን ይሆን? እንዴት ነው የምደርሰው? በዛ ላይ አሞኛል። ይወጋኛል ማሐፀኔን ማለት ነው። መሄድ አልቻልኩም። ምንድና ያረገኝ? በቃ ምን አድርጎኛል አልኩኝ። ሰው መሆን ለምን መፈጠሪ ለምን እኔ የተወለድኩበት ቀን የተረገመ ነው ነው የምለው። ካልጠፋው ነገር እኔ እንደዚህ ለምን ይሄ ህይወት ለእኔ የሆነ ጉስቁልቁል ያለ ነገር ውስጥ መግባት አሳዘነኝ። አሁን ዱርዬዎች ይዘውኝ ዱርዬዎች ቢጫወቱብኝ ቢገሉኝ፣ ወይ ይሁን ነገር ተደርጎ ወይ አቆሳስለው ቢጥሉኝ እንኳን ለማን ነው የሚነገረው? መቼም ዘመድሽ ማን ነው ተብሎ ፖሊስ እንኳን መቶኮ ወድቄ ቢያገኘኝ ዘመድ ማነው ተብሎ ይጠየቃል? እዚህ ሲያገኙኝ ምን ስታደርግ ነው ቢባል፣ ምንልል ነው፣ ቤት ቡና ቤት ስትሰራ ይላሉ። ወይኔ አምላኬ፣ ዛሬ እያልኩ በቃ አምላኬ አውጣኝ፣ የዛሬም ብቻ ሁለተኛ ሁለተኛ የፈለገ ቢመጣ ቢርበኝ እንኳን አልሄድም ውጭ፣ የዛሬም ብቻ አውጣኝ እላለሁ እየተንቀጠቀጥኩኝ። በዛ ላይ ደግሞ ይወጋኛል፣ ማህፀኔን ያመኛል። ምንድነው ያረገኝ ይህ ሰውዬ? በቃ ምንድነው የሆንኩት? ቅይት ጨነቀኝ። ነው እና እንደ ክፉ ነገር ሲያገኘኝ የዛሬን አውጣኝ እያልኩ በግድ ደረስኩኝ እና አንኳኮ በሩ፣ ከዛ ከፈቱልኝ። ልክ ግቢ መግባቴን ሳቀው፣ ራሴን ሳቀው ህመሜን ማዳመጥ ጀመርኩኝ። በቃ ማህፀኔን ነው የሚያመኝ። ሴቶቹ ስገባ ሴቶች ነበሩ እና ሁሉም ደንግጠው ስምንት ሰዓት ስመጣ ሁሉም ደንግጠው ማናት ተቃልታ የምታችሁ ክፈቱላት ተጣልታ ነው የሚጣች፣ ምናምን ሲባል ሁሉም ተነስተው ማናት ማናት እያሉ ነው እኔ አሞኛል በጣም አልኳቸው። ምን አርጎሻል? ሰውየው መቶሻል? አልመታኝም። በቃ እኔ ማህፀኔን እያመመኝ ነው። አይ በቃ ከአቅምሽ በላይ ሆኖ ነው ምናምን ምናምን አሉ። እንደዛ አሰቡ። እንደዛ አይደለም እኔ ያሞኛል፣ ወይ ሐኪም ቤቱ ሰዱኝ፣ የሆነ ነገር ይደረግልኛል። ኮንዶም በጥሶብኛል ሰውየው ግን ኮንዶም ቢበጠስ ያመኛል እንዲ ለምንድን ነው ስላቸው አይ ኮንዶም ቢበጠስ ሌላ እንደዚህ አይነት ችግር የህመም አይነት ችግር አያመጣም አሉ በቃ መቀመጥም አልቻልኩም መተኛትም አልቻልኩኝ በጣም በቃ ተቸገርኩኝ ከዛ ሽንት ቤት ሄድኩኝ እየወጋኝ እየወጋኝ በራሱ ሰዓት እየወጣ ማቶ እንዲህ ማህፀን ጫፍ ላይ ድረሳሉ ሳረገው ደም ይዞ ነው የወጣው ኮንዶሙ የሀገር ደሞ ሆኖ ወጥቷል ከዛ አለቀስኩኝ። በቃ በህይወት ውስጥ ትልቅ ችግር እንደደረሰብኝ ይዛን ቀን አወቅኩት። ዝም ማለት አልቻልኩም። ጓደኞችን በቃ ከኔ ጋር አብረው እያለቀሱ ነበር። በቃ ምንም አይነት ጥሩ ስሜት አይሰማኝም። የሚያስቸግር ነገር ሲያጋጥመኝ፣ በቃ ምርር ይለኛል። ተማረር እና አልሰራም። በቃ ቢቀረብኝስ ምን ነው ለምን እንደዚሁ አልነው። ቆሎ በልቼ እኖራለሁ እላለሁ ከዛ ደግሞ ሲብስ ብኝ ችግሩ ሲብስ፣ ወይ አንድ ቀን የሰራኋትን አስራ አምስት ቀን ያችን እየቆጠብኩ በላና ልክ ብሩ ሲያልቅ ደግሞ ይሁን በቃ እጨናነቃለሁ። በቃ ክፉ ክፉ ሰዎች ሲመጡ እንዲ ባልሄድስ ሄድስ በምን እሳቃለሁ። ደግሞ ሰዎችን ማወቀ ፈለግኩኝ። እዚያ ህይወት ውስጥ እዚያ ቤት ውስጥ ተቀምጦ ማጣት ደግሞ በጣም ከባድ ነው። ዛሬ ለብሼ የታየሁትን ነገ መልበስ እንደሌለብኝ ነው፣ ብዙ አስተያየት አለ ስብሰባ ጠርቶን ኃላፊው ሚኒ ቀሚስ አድርጎ አጫጭር ልበሱ ብሎ አስተያየት የሚሰጠን ቀን አለ። ለምንድን ነው እናንተ ቤተ ክርስቲያን ሳም ይመስላችሁ ነው ወይ እዚህ የምታስተናግዱት ቡና ቤት ሰራተኞች እኮ ናችሁ? ይላል ። ሁልጊዜ መቀያየር ልብስ መቀየር አለብኝ ግዴታ፣ የመኳኳል ለየት ያለ ሰው መሆን በማታ በቃ ለየት ብዬ አምሬ መታየት። ለዚህ ሁሉ ነገር ደግሞ ገንዘብ ያስፈልጋል እና በጣም ሲመረኝ ከዛ አሁንም ባልሰራ እያልኩ እያመነታው ሲቸግረኝ ደግሞ ገንዘብ ሳጣ ደግሞ ግዴታ ገንዘብ ማግኘት ስላለብኝ ሳገኝ እሄዳለሁ። ደግሞ አሁን ደግሞ ሲሄድ ሰውየው እንደዚህ ሳየው ደህነኛ ነው፣ የሚያስፈራ ነገር የለውም፣ ቀልል ያለ ነው። እና ሄድን እና ልክ እሱ ቀድሞ ይገባ እኔ ኮንዶም ገዛ እሱ ኮንዶም ስለ ኮንዶም ምንም ነገር አላወራንም ግን ምንጊዜም እኛ ሴቶቹ ራሳችን ስንሄድ ማንኛውም ሴት ኮንዶም ይዛ ነው የምትሄደው፣ ሁልጊዜም እና እኔም እንደተለመደው ኮንዶም ይዤ ነው የገባሁት። ከዛ ልክ እኔ ኮንዶም ቁጭ አደረግኩኝ፣ ሱሪን እያወለኩ እያለ ለምንሽ ነው ኮንዶም ያመጣሽው አለ። እንዲህ እንዴት ለምንሽ ተብሎ ይጠይቃል ይጠይቃል? እንዲህ ስለው አይ እኔ እኮ ያለ ኮንዶም እኔ እኮ ያልገዛሁት ያለ ኮንዶም እንድናረግ ነው። ምን አልኩት እንደዛ ነው ያሰብከው በልክ፣ አሁኑ ግልጹን ነገረኝ። እንደዚህ አይነት ነገር ከሆነ አያስማማንም ና እንሂድ እና ብር ልመልስልህ በእንደዚህ አይነት ጉዳይ ያልስማማም ስለው እሱ አውል አልቆ ገብቷል አልጋ ውስጥ ተኝቷል እና እኔ ነው የሚጠብቀኝ አይ በኮንዶም ነው የምናረገው ስል ዝም አለ ልክ ኮንዶም ንሻ ሆነም እኔ ዝም ብዬ ታኘው ኮንዶም በእጅ እንዳያስኩ ነው ከዛ በቃ ልክ ከተኛው ዋላ ደግሞ እንዲህ እጅ ሊነካኝ እየነካካኝ ምን እያለ ማለት ምን ችግር አለው ብር እኮ ጨምርልሻለሁ ችግር የለውም ባይሆን እኮ መመርመር ነው። እንመረመራለን ዛሬ እናድርግ። በቃ ለሌላ ቀኑ ደግሞ ከተመረመር ለወደፊትም እኮ አብረን ወይ ልንጋባ እንችላለን። ትዳርስ ብናድርግ ወይ ጓደኝ ልንቶኝ ትችያለሽ። አሁን አንቺን ናንቺ ከተስማመን ንች እኮ ስምምነት ነው ምና አልኩት። እኔ ያላረገው ቶ ይቅርብኝ። እኔ ተመርምሬ አውቃለሁ ስለ ራሴ አውቃለሁ አለ። አንተ ስለ ራሴ ካወቅ እኔ ረጅም ጊዜ ነው ቡና ቤት ውስጥ ስትሰራ አንድም ቀን ግን ተመርምሬ አላውቅም። ሁሌ ራሴን ፈራለሁ። ለመመርመርም ስለምፈራ ነው ሂጄ የማልመረምረው። ስለዚህ አንተ ተመርምረ ራስን እንኳን ብታቅ እኔ ራሴን ሳላቀ አላረግም። ደግሞ ስራሴን ባቀ ራሱ ከአንተ ጋር በባዶ ማድረገው ምን ስለሆንክ ነው? ይሄ ትዳር ምናምን የምትለውን ነገር ቶ እሱን ለእኔ አትንጋረኝ፣ ለምናቅ ሰው ንገረው። በህይወት ዘመኔ ስኖር ባልማረም በቡና ቤት ውስጥ ህይወት ውስጥ ግን ታምር ያለው ህይወት ለእኔ አስተምራኛለች። ይሄ ይህን ለእኔ አትንገረኝ ቶ ግን አሁን የምንስማማበት ነገር በኮንዶም የምታረገው ነው። በኮንዶም አላረግም ካልክ እኔ እሄዳለሁ አልኩ። አይ እኔ በኮንዶም አላረግም አላርጅክ ነኝ አለ። ኮንዶም አላርጅክ አለብኝ አለ። ከዚያ ልብሱን እንዲገለብጥ አድርጌው ስነሳ እንዳለ ይሄ እግሩ አካባቢ ታፋና ታፋው ቁስል ነው። እንዳለ ይሁን ጉብ ጉብ ያለ ቁስል ነው ያለበት። ከዚያ ምንድን ነው አልኩት። ልመልሶ እሱ በቃ አፍሮ ማለት ነው። አንሶላ ሰብሰብ አድርጎ ተወሎ ለብሶ ሽፍን ብሎታኛ። ከዚያ ምንድን ነው ለምንድን ነው ምንድን ነው ያየሁት ነገር እንኳን አይደለም። በ እንደዚህ ብልህኝ ይቀርና በኮንዶም እንኳን ቢሆን ከዚህ በኋላ አላድርም። ከንተቃልኩት አላድርም። በቃ ሂጂ በቃ አለኝ። ሂጂ አለኝ። በቃ ወሬ እንዳልሰማሽ ሂጂ፣ እንዳታወሪ ዝም ብለሽ ሂጂ አለኝ። ምንም አልተጣላንም። ምንም አላለኝም። ምንም በቃ ከሱ ጋር በቃ ቆስሉን ሳየው ደነገጥኩኝ። እኔ ተነስቼ ብቻ ብሩ ሳልመልስለ መልሽ ይማል አላለኝም። ከፈለክ ብርህን ነገ መልስላለሁ ብያለሁ። ደግሞ ቢዝነስ ሰርች ወይ ግንኙነት ካላረገኝ ምንም ነገር ካልተጠቀመ ሰውየው ብሬን ትመልስ ብሎ ሁሉ ይመጣል። ነገ ብሬን ካልከኝ እመልስላለሁ። እኔ አልፈልግም ያለ ውሰጅ፣ በቃ ባክሽ የራስሽ ጉዳይ አለኝ። ከዛ ደነገጥኩኝ። ከዚ ሂጅ ቶሎ ብዬ ለሀላፊው እንደዚህ እንደዚህ ነው የሆኑ እና መቶ ሰውየ ብሬ ምናምን ካለ እኔ ምንም አላልኩትም መልሳለሁ አልኩት። ዝም ብለሽው ጊቭ እና ሂጅ ተኛ አለኝ ሃላፊው። ከዛ በቃ አንቀጥቀጠኝ፣ ቁስሉ ከውስጥ የጠፋ ከዛ በኋላ ከዚህ ህይወት የምወጣበትን ነገር እፈልጋለሁ። ሁሌ በቃ ጥሩ እንዳልሆነ እዚያ ቤት ውስጥ የሚመጡ ሰዎች ሁሉ መልካም ነገር እንደሌላቸው ማሰብ ጀመርኩኝ። ሁሉም እንደዛ እየመሰለኝ ሁሉም ለብሰው ሲታዩ ብቻ እንጂ ውስጣቸው ጥሩ እንዳልሆነ ይህ ቁስለታየሁበት ሌላኛው ደግሞ ሌላ የማይታይ ቁስል በውስጡ እንዳለ፣ በቃ ወይኔ በቃ ውስጥ ውስጥ ሰባራ ሆንኩኝ። በቃ ተሰበረ ልቤ።